በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዝ ጦር መካከል የሚደረገ ውጊያ ዛሬም ቀጥሏል። በጎጃምና የተለያዩ አካባቢዎች ከፍተኛ ጉዳት የተመዘገበበት ውጊያ ሲደረግ፣ አገዛዙ በበኩሉ ሰፊ ቀጠና የሸፈነ የድሮን አሳይ ያደርገ ይገኛል። በሌላ በኩል የብልጽግና አገዛዝ ሚኒስትሯ የግብርና ምርት ከ400 ፐርሰንት በላይ አድጓል ሲሉ፣ ሌላኛው የአማራ ክልል ብልጽግና ባለሥልጣን በበኩላቸውን እንዳንበላና እንድንወድቅ እየተደረግን ነው ሲሉ ተናግረዋል። በዝርዝር እንመለከተዋለን። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የትግራይን ሕዝብ ህልውና ለማስጠበቅ መስራት አለብን አሉ። አቶ ጌታቸው ረዳ የመሰረቱ ስምረት ፓርቲ የምስርቻ ጉባኤውን ዛሬ ያካሄደ ሲሆን ሌተናል ጄኔራል ጻድቃን ገብረትንሳይና የብልጽግና ሹም መለስ አለሙም ተገኝተዋል። የብልጽግና ሹሙ ስምረት ፓርቲ ለብልጽግና ጉዟችን አጋዥ ነው ብለውታል። ጄኔራል ጻድቃን ገብረትንሳይ ደግሞ ፓርቲው ምስረታ ላይ የህወሓት ፖለቲከኞችን በቃችሁ ልናቸው ይገባል ሲሉ ተደምጠዋል። በዝርዝር እናያለን። የአውሮፓ ህብረት ለመጭ ሁለት ዓመት የዩክሬንን ለመደገፍ ቃል ገባም። የአውሮፓ ህብረት መሪዎች ለሚቀጥሉት ሁለት ዓመታት ዩክሬን የገንዘብ ፍላጎቶቿን እናሟላለን ብለዋል። መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተገደበ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ በተመለከተ ሙይታ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቅም 30 በሲያ ከሚካሄደው ጉባኤ ጎን ለጎን ከቻይናዎቻቸው ዥጂፒንግ ጋር በደቡብ ኮሪያ ሊገናኙ ይችላሉ ተባለ። ኋይት ሐውስ እንዳረጋገጠው የዥና የትራምፕ ስብሰባ ለሳምንታት ዝግጅነት ሲደረግበት ቢቆይም፣ ግን በሁለት የግዙፍ ምጣኔያዊት ባለቤቶች መካከል ያለው ውጥረት እየጨመረ መምጣቱም ጥያቄ ውስጥ ገብቶ ቆይቷል። አብራች ውስጥ ቆዩ። እነዚህና አይሎች ይሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች የፋኖ ኃይሎች እና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም የተለያዩ አካባቢዎች ከፍተኛ ጉዳት ተመዘገበበት ውጊያ የተደረገ ሲሆን አገዛዙ በበኩሉ ሰፊ ቀጠና የሸፈነ የድሮን አሰሳ እያደረገ ይገኛል። በዛሬ ዕለት ጥቅምት 14/2018 ዓም በጎጃም ቀጠናዊ ዞን ቲሊ ከተማ የፋኖ ኃይሎች ከጠዋት ጀምሮ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የቲዩኒስ የፋኖ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ ከባህር ዳር ደብረ ማርቆስ በኩል ወደ አዲስ አበባ የሚደረገው የትራንስፖርት እንቅስቃሴ ተቋርጦ ማርፈዱም ነው የተሰማው። የተለያዩ የፋኖ ብርጌዶች በቅንጅት በከፈቱት ለተከታታይ ሰዓታት በቀጠለ ውጊያ ከ20 በላይ የአገዛዝ ጦር አባላት ሲገደሉ በርካቶችን ቆስለዋል ያለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴሮስ ጎጃም ዓገው ምድር ክፍለ ጦር በበኩሉም ቲሊሊ ከተማ አጠራቅቦ በነበረው የአገዛዝ ጦር ላይ ድል ተቀናጅቻለሁ ሲል አስታውቋል። በተለይም የቲሊሊ አንደኛ ደረጃ ትምህርት ቤት ካምፕ አድርጎ የነበረው የአድማ ብተናና መኒሻ በፋኖ ውጊያ ከፍተኛ ጉዳት ደርሶበታል ያሉት የኢትዮ ኒውስ የፋኖ የመረጃ ምንጮ ሰራተኞች ውጊያው መሀል ከተማ ላይ ድረስ የተካሄደ ነው ሲሉም ተናግረዋል። አገዛዙ በቲሊ ከተማ የፋኖ ኃይሎች የከፈቱ ውጊያ ተከትሎ ተከታታይ የድሮን አሳዎችና በከተማ ዙሪያ ከማድረግ ባሻገር ተጨማሪ መከላከያ ከቡሬና ኮሶብር አቅጣጫ በብዛት ወደ ቲሊ ማስገባት ተገዷል ሲሉ ነው የአካባቢ መረጃ ምንጮች ተናገሩት። በተመሳሳይ በትላንትና ዕለት ምሽት በምስራቅ ጎጃም ዞን ደብረ ማርቆስና አማኑኤል ከተሞች የፋኖ ኃይሎች ሰርገው በመግባት በፈጸሙት ጥቃት የአገዛዝ ጦር አባላት መገደላቸውም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ክርስቶስ አስታውቋል። በክልሉ ሰሜን ሸዋ ዞን ቀጠና በፋኖ ኃይሎችና በአገዛዝ ጦር መካከል የሚደረገው ውጊያ በመቀጠሉ ተሰምተዋል። ጥቅምት 13 2018 ዓ ም በዞኑ አንጾኪያ ገምዛ ወረዳ ጨቀጨቅ የተባለ አካባቢ በተደረገ ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ የፋኖ አባላት ላይም ጉዳት ተመዝግቧል ሲሉ የመረጃ ምንጮቻችን ተናግረዋል። ውጊያ የተካሄደው በፋኖ ኃይሎችና በአገዛዝ ጦር መቶ ሁለተኛ አየር ወለድና ኮማንዶ ክፍለ ጦር መካከል እንደሆነም ነው የመረጃ ምንጮቻችን አክሎ የነገሩን። በሌላ በኩል በዞኑ የሸዋረቢት ከተማ ብልጽግና አስተዳደር የሰላምና ደህንነት ኃላፊ አቶ ለማው እንዳፈራውና ና አጃቢዎቹ በዛሬ ሁለት ጥቅምት አስራ አራት 2018 ዓ ም ባልታወቁ ኃይሎች መገደላቸውን የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል የብልጽግና የጸጥታ ኃላፊ የተገደሉት በሸዋሮቢት ከተማ ቀበሌ 03 አርባዎቹ ህንፃ የተባለ አካባቢ አስፓልት ላይ በተከፈተባቸው ተኩስ መሆኑን ምንጮቻችን አክለው ነግረውናል ይህ በእንዲህ እንዳለ አገዛዙ በአማራ ክልል ሰፊ ቀጠና የሸፈነ ተከታታይ የድሮን አሰሳ እያደረገ እንደሚገኝ ኢትዮ ኒውስ ከተለያዩ አካባቢዎች ያሰባሰበቻቸው መረጃዎች አመላክተዋል የድሮን ሀሳው በወሎ ቀጠና አምባሰል ማርየ ውርጌሳቆ ቆቦም በቅሎ ማነቂያ እንዲሁም በጎጃም ቀጠና ደብረ ማርቆስ ዙሪያ ደንበጫ ወረዳ ዋድ ኢየሱስ ሰከላቲ ሊሊ ቁጭ አሽፋ ዋሸራ በደቡብ ጎንደር ስቴና ጋኝት አካባቢዎችም የተጠናከረ አሳ እንዳለ የተሰማው የድሮን አሳው በነዋሪዎች ላይ ከፍተኛ ስጋት ማሳደሩን ከነዋሪዎቹ ለማወቅ የተቻለ ሲሆን፣ በትላንትና ዕለት በደቡብ ጎንደር ዞን ላይ ጋኝት ወረዳ ዛጎች አካባቢ በሙሪያ ቤት ላይ በተፈጸመ የድሮን ጥቃትም አንዲት እናት ላይ ከባድ ጉዳት መረሱ ሰምቷል። በሌላ በኩል ሙሉ የአማራ ክልልና በርካታ ሌሎች የኢትዮጵያ አካባቢዎች በጦርነ ሰራዊት ውስጥ በሚገኙበትን አርሶ አደሮች መደበኛ ስራቸውን ማከናወን ባልቻሉበት በዚህ ወቅት የብልጽግና የፕላን ኮሚሽን ሚኒስትር ፍጹም አሰፋም የግብርና ምርታችን ከ400 ፐርሰንት በላይ አድጓል ሲሉ ተደምጧል። ሚኒስትሯ ፍጹም ቀውስና ጦርነት ባለበት ሀገር ውስጥ የብልጽግና ሊቀንበር አብይ አህመድ በመሮት ስብሰባ ላይ ባቀረቡት ሪፖርት የግብርና ምርት በብዙ ጥፍ በመጨመሩ ድህነት ቀንሷል፣ የአርሶ አደሩ ህይወትም ተቀይሯል ሲሉ የተደመጡትም ወደ ተጠቃሚነት የሚለውን እንደው በድህነትንም እንዴት አድሬስ አድርገናል የሚለውን ለማንሳት ለምሳሌ ግብርና ብቻ ከሁለት ሺህ አስር ጋር ስናወዳድረው በአምስት እጥፍ ጨምሯል። በፐርሰንት ብንወስደው ከአራት መቶ ሰላሳ ፐርሰንት በላይ ነው የግብርና ምርት ብቻ የጨመረው። ከዚህ ውስጥ ዘጠና ፐርሰንት በላይ የሚመጣው ከአነስተኛ አርሶ አደር ነው። የኢትዮጵያ ህዝብ ሰባ ፐርሰንት በላይ የሚኖረው በገጠር ነው። ድህነት ብለን ካልኩሌት ስናደርግ እንግዲህ ኢንካም አንዱ ነው አይደለም አድሬስ የሚያደርገው። የአርሶ አደሩ ምርት ባለፉት አምስት አመታት በአምስት እጥፍ ካደገ፣ ከአራት መቶ ፐርሰንት በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገብ ያለ ማለት ነው። ሌላኛው የብልጽግና አመራር የሆኑት የጎንደር ከንቲባ አቶ ቻላቸው ዳኛቸው የበኩላቸው ጎንደር ከተማ ላይ በነበረው መድረክ ላይ እንዳንበላና እንድንወድቅ እየተደረግ ነው፣ የአፈር ማዳበሪያ እንኳን አጅበን የምንቀሳቀሰው ችግሮች አሉ ሲሉ ተደምጠዋል። ማዳበሪያ አጅበን እንዳንበላ እንድንወድቅ ማለት ችግሮች አሉ፣ ችግር የለም ማለት አይደለም። በአማራ ክልል በተከሰተው ጦርነት ምክንያት ለሁለት ዓመታት ተቋርጦ የነበረው የጣና ፎረም ዛሬ መካሄድ ጀምሯል። የብልጽግናው ጠቅላይ ሚኒስትርና ፕሬዚዳንት መድረኩ ላይ አልተገኙም። አብይ በአማራ ክልል ላይ በከፈተው ጦርነት ምክንያት ክልሉ በፋኖ ኃይሎች የበላይነት በመግባቱ ምክንያት ላለፉት ሁለት ዓመታት ተቋርጦ የነበረውና አስራ አንደኛው የጣና ፎረም አፍሪካ በተለዋዋጭ ዓለማዊ ሥርዓት በሚል መሪ ሀሳብ ዛሬ በባሕር ዳር ከተማ እየተካሄደ ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከፕሮፌሰር አንድርያስ እሸቴ ጋር የመሰረቱት የጣና ፎረም ጉባኤ ሲካሄድ የአገዛዙ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ታዬ አጽቀሥላሴ አልተገኙም። በፎረሙ የአማራ ክልል የብልጽግና አገዛዝ ፕሬዚዳንት የሆኑት ሞት አረጋ ከበደ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጨምሮ የተለያዩ ሀገራት ዲፕሎማቶች አምባሳደሮችና ምሁራን እንዲሁም የሰላምና ደህንነት የዘርፍ ተመራማሪዎች ተገኝተዋል። ታዲያ በዚህ ውይይት በአህጉሩ ስለሚስተዋሉ የሰላምና የደህንነት ስጋቶች ለየሀገራቱ ፖሊሲ አውጪዎችና መንግስታት አማራጭ ሀሳቦች ይቀርቡበታል። ለአህጉሩ ለሚስተዋሉ የደህንነት ጉዳዮችና ለአፍሪካ መፍትሄ ለማፈላለግ በ2002 የተቋቋመው ጣና ፎረም በአዲስ አበባ ዩኒቨርስቲ ስር የሚተዳደር ሲሆን ከሃምሳ በላይ ተሳታፊዎች በአንድ ላይ በማገናኘት ለተከታታይ ስምንት ዓመታት ውይይት ሲያካሄድ ተገኝቷል። የዘንድሮው ጣና ፎረም ባለፉት ሁለት ዓመታት ሳይካሄድ የቆየ ሲሆን ከጥቅምት ሁለት ቀን 2016 እንዲካሄድ ታስቦ የነበረ ቢሆንም በወቅቱ በተከሰቱ ያልተጠበቁ ጦርነትና የፋኖ ኃይሎች የበላይነት ለሁለት ዓመታት ሳይካሄድ መቆየቱ ተከትሎ የሚካሄድ ነው። የጉባኤውን ወደ አዲስ አበባ እንዲዛወርና አብይ አህመድና ታያዝ ቅስላሴ እንዲሳተፉ ለማድረግ እየተጠየቀ እንደሆነ ኢትዮ ኒውስ ከመረጃ ምንጮቿ ሰምታለች። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የትግራይ ሕዝብ ህልውና ለማስጠበቅ መስራት አለብን አሉ። አቶ ጌታቸው የመሰረቱት ስምረት ፓርቲ የመመስረቻ ጉባኤውን ዛሬ አካሄደ ሲሆን ሌተናል ጄኔራል ፃድቃን ገብረትንሳኤና የብልጽግና ሹም መለስ አለሙ ተገኝተዋል። የብልጽግናው ሹም ስምረት ፓርቲ ለብልጽግናችን ጉዞ አጋዥ ነው ብለውታል። ጄኔራል ፃድቃን ገብረትንሳኤ ደግሞ የህወሓት ፖለቲከኞች በቃቸው ሊባሉ ይገባል ሲሉ ተደምጠዋል። የትግራይ ዲሞክራሲያዊ ስምረት ወይም ስምረት ፓርቲ ባለፉት ወራት በሚዲያ ከፍተኛ እንቅስቃሴ ሲያደርግ የቆየ ሲሆን ወደ ትግራይ ገብቼ መንቀሳቀስ አልቻልኩም፣ ቢሮም ተዘረፈብኝ የሚሉና መሰላ ቤታዎችን ሲያቀርብ ቆይቶም ምርጫ ቦርድ የሰጠው የመስረቻ ጊዜ እንዲራዘምለት ከጠየቀ በኋላ ያን የተሰጠውን የማራዘሚያ ጊዜ ተጠቅሞ ዛሬ የመስረቻ ጉባኤውን በአዲስ አበባ አካሂዷል። በህወሓት ፖለቲካዊና ወታደራዊ ኃይሎች መካከል የተፈጠረው ልዩነት መነሻ አድርጎ በቀድሞ የክልሉ ፕሬዚዳንትና የአሁኑ የአብይ አህመድ አማካሪ አቶ ጌታቸው ረዳ አስተባባሪነት የሚንቀሳቀሰው ይህ የፖለቲካ ፓርቲ በዋናነት እንቀሳቀስበት ያለው ካለው የትግራይ ክልል ውጭ በአዲስ አበባ መስራች ጉባኤውን እያካሄደ ሲሆን በጉባኤው ላይ አቶ ጌታቸው ረዳ፣ ፕሮፌሰር ክንደያ ገብረሕይወትና ጄኔራል ጻድቃን ገብረትንሳይ ከትግራይ ትግራይ ተገኝተዋል። አቶ ጌታቸው ረዳ በጉባኤው ላይ ባደረጉት የመክፈቻ ንግግር የትግራይ ህዝብ ህልውና ለማስጠበቅ መስራት አለብን ሲሉ የተደመጡ ሲሆን ፓርቲው ለትግራይ ህዝብ ለህልውና ማስጠበቂያ እንደሚጠቀሙበትም ተናግረዋል። በመድረኩ ላይ የተገኙትና ንግግር ያደረጉት የቀድሞው የክልሉ ምክትል ፕሬዚዳንት ሌተናል ጄኔራል ጻድቃን ገብረትን ሳይም የህወሓት አመራሮችን በቃችሁን ሲቀበላቸው ሲሉ ተደምጠዋል። ጄኔራል ጻድቃን የትግራይ ዴሞክራሲያዊ ስምረት ፓርቲ የምስረታ ጉባኤው በዛሬው ዕለት በአዲስ አበባ ሲያካሄድ በግልጽ እንደተናገሩት አሁን ላይ በቃችሁ ሊባሉ የሚገቡ ሰዎች አሉ ብሏል። የፓርቲው አደራጃቱ ጌታቸው ረዳና ሌተራል ጄኔራል ጻድቃን ገብረትንሳይ በጉዳዩ ላይ ሲያነሱ አሁን ላይ ይህን ፓርቲ ዘን የትግራይን ህልውና እናስጠብቃለን ባይ ናቸው። አቶ ጌታቸው ረዳ ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በምስረታው ጉባኤ ላይ መሳተፍ ቢፈልጉን በጸጥታ ችግር ምክንያት መምጣት አልቻሉም ብሏል። የትኛውን ሁኔታ ይሁን የጸጥታ ችግር ያሉት ባይገለጽም በአማራ ክልል የፓርቲው አባላት ይኑሩ አይኑርጉን አልታወቀም። አቶ ጌታቸው ረዳ ጨምረው ፓርቲው የትግራይ ህዝብ በህወሓት እየደረሰበት ያለውን ጫና በሰላማዊ መንገድ ለመታገል መመስረቱን የገለጹ ሲሆን ህወሓት ከሌሎች የውጭ አካላት ጋር በመቀናጀት በክልሉ ብሎም በሀገር ላይ አሉታዊ ተጽዕኖ እያሳደረ ይገኛል ሲሉም ከሰውታል። በጉባኤው ላይ የተገኙት የጌታቸው ረዳ ምክትል ሆኖ በትግራይ ተሹሞ የነበሩት ሌተራል ጄኔራል ጻድቃን ገብረ ትንሳይ የህወሓት አመራሮችን በቃችሁን በላቸው ከማለታቸውን ባለፈ በአጋጣሚ ስልጣን ይዘው ህዝብን እየበደሉ ነው ሲሉ ከሰዋል። ሌተራል ጄኔራል ጻድቃን ገብረ ትንሳይ በአንድ አጋጣሚ ባገኙት የፖለቲካ ስልጣን ላይ ተቀምጠው የሀገሪቱን እድል የምንወስነው እኛ ብቻ ነን፣ እኛ የምንላችሁን ብቻ አዳምጡ የሚሉት ተጠያቂነት የጎደላቸው ፖለቲከኞች ብቃችሁ መባል አለባቸው ብለዋል። ሌተራል ጄኔራል ጻድቃን ገብረ ትንሳይ 17 ዓመት ታግለና የሚሉ ቢሆንም በአጋጣሚ የተገኘ የህዝብ ስልጣን አድርገው አቅርበውታል። የህዝብ ወሳኝነት ያላረጋገጠ ስርዓት ይወገድ የትግራይ ህዝብን አንድነት በመበተን የሌሎች ወገኖች መጫወቻ እንዲሆን ያደረገ የፖለቲካ አመራር በቃል ይባል ይገባለው ማለት ነው። ሌተናል ጄኔራል ፃድቃን ገብረትንሳይ ሳይቀስቀስ አያደረጉትም። ብልጽግና ፓርቲ እንደ አጋዥ እንደሚቆጥረው የተናገሩት ደግሞ በጉባኤ ላይ የተገኙት የብልጽግና ሹም ናቸው። በዚህ ምስረታ ጉባኤ ላይ የተገኙት የብልጽግና የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ ለኢትዮጵያ መጻ የብልጽግና ጉዞ ስምረት ፓርቲ ተጨማሪ አቅም ይፈጥራል ማለት ተናግረዋል። የአውሮፓ ሕብረት ለመጪ ሁለት ዓመታት የዩክሬንን ለመደገፍ ቃል ገባም። የአውሮፓ መሪዎች ለሚቀጥሉት ሁለት ዓመታት የዩክሬን የገንዘብ ፍላጎቶች እናሟላለን ሲሉ ተስማምተዋል። መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል። በቤልጅየም ባንክ ውስጥ የተቀመጠው 140 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበ ሀሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ ምርጫ በሩሲያ ላይ ሊጣሉ ከተያዙ ትላልቅ ማዕቀቦች መካከል አንዱም ነበር ይላል ቢቢሲ። ረቡዕ ዕለት አሜሪካ የክሬምሊ የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎች ላይ ማዕቀብ ጥላለች። በብራስልስ የተካሄደው ስብሰባ አርብ ዕለት በለንደን ለማካሄድ ቀጥሮ ከተያዘለት ሌላ ጉባኤ ቀደም ብሎ የተካሄደ ነው። በለንደኑ ስብሰባ ላይ ሰር ኪር ስታርመር የአውሮፓ መሪዎች ለኬቭ የሚሰጡትን ረጅም ርቀት ተምዘግዛጊ ሚሳይሎች ቁጥር እንዲጨምሩ ይጠይቃሉ ተብሎ ይጠበቃል ይላል ቢቢሲ። የዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ ከኔቶ ዋና ጸሐፊ ማርክ ሩት የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክስ እና የኔዘርላንዱ ዲክሾፍ ጋራ በመሆን የፈቃደኞች ጥምረት እየተባለ በሚጠራ ስብሰባ ላይ ይሳትፋሉ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ለማወቅ ተችሏል ባለፈው አሙስ የአውሮፓ ሚኒስትሮች በቢሊዮን የሚቆጠር ገንዘብ የሚገመት እንዳይንቀሳቀስ የተደረገው የሩሲያ ሀብት ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራስልስ ተወያይተው ነበር ብዙ የአውሮፓ ህብረት መንግስታት መሪዎቹ እቅዱ እንደሚደግፉና የአውሮፓ ህብረት ኮሚሽን በሚቀጥሉት ሳምንታት ውስጥ መደበ የ የህግ ምክር ሀሳብ እንዲያዘጋጅ ይጠይቃሉ ብለው ይጠብቀው ነበር። ነገር ግን የተካሄዱ ረዣዥም ንግሮች ፍሬ ሳያስገኙ በመቅረታቸው እቅዱ በአጭር ተቀጭቷል። ከዛ ይልቅ ኮሚሽኑ በዩክሬን ፋይናንስ ፍላጎቶች ግምገማ ላይ የተመሰረተ የገንዘብ ድጋፍ አማራጮችን ጠይቋል። መግለጫው አክሎም ሩሲያ በዩክሬን ላይ የምታደርገው ጦርነት እስክታቆም በጦርነት ለረሰባት ጉዳት ካሳ እስክትከፍል ድረስ የሩሲያ ንብረቶች ሳይንቀሳቀሱ መቆየት ይኖርባቸዋል ሲል አትቷል። አሁን ዓላማው የአውሮፓ ህብረት መሪዎች በታሳስ ወር ስምምነት ላይ እንዲደርሱ ነው። የአውሮፓ ኮሚሽን ፕሬዚዳንት ኡርላ ቮንደርላየን ከስብሰባ በኋላ ይህ በእርግጥ ቀላል ርዕስ አይደለም፣ በጣም የተወሳሰበ፣ በተጨማሪም ግልጽ መሆን ያለባቸው ነጥቦች እንዳሉት ግልጽ ነው ሲሉ መናገራቸውን ቢቢሲን የዘገበው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቅምት 30 በስያክ የሚካሄደው ጉባኤ ጎን ለጎን ከቻይናቻቸው ጂጂፒን ጋራ በደቡብ ኮሪያ ይገናኛሉ ሲል ዋይት ሀውስ አረጋገጠ። የዢንና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም፣ ግን በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ መምጣቱ ጥያቄ ውስጥ ገብቶ ቆይተዋል ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊትለፊት ለፊት ግንኙነት ይሆናል ትራምፕ ቻይና ብርቅዬ የማዕድናት ኤክስፖርት ላይ የጣላቸውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ መቶ ፐርሰንት ታሪፍ እንደሚጥሉ አስፈራርተዋል የዋይት ሀውስ የፕሬስ ጸሐፊ ካሊን ሊቨንት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድ አረጋግጠዋል የሁለትዮሽ ስብሰባ ከጥቅም 31 እስከ ህዳር 1 በደቡብ ኮሪያ ጆንግጁ የሚከሚካሄደ

ጉባኤ ጎን ለጎን ይካሄዳል። ከቻይናው ፕሬዚዳንት ሺ ጋር እገናኛለሁ፣ ረጅም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንና አስደናቂ ሀብቶቻችን በጋራ መፍታት እንችላለን ሲሉም ትራምፕ ቀደም ብለው ተናግረው ነበር። አንድ ነገር እንደሚሳካ አስባለሁ። በጣም ጥሩ ግንኙነት አለን። ያም ትልቅ ይሆናል ብለዋል ትራምፕ። ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ የሀገሪቱን መሪ ሊጄ ማዩንግን ከማግኘቱ በተጨማሪ ለመሪዎች በሚዘጋጀው ራት ግብዣ ላይ ለመሳተፍ ተዘጋጅተዋል ማለት ቢቢሲ አስነብቧል። የተወደዳችሁና የተከበራችሁ የትዮን ቤተሰቦች መረጃዎች ዜናዎቻችን እነዚህ ነበሩ። መልካም ጊዜ ምኛለሁ።